ሰላም ሰላም ጤና ይስጥልኝ። የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ዛለኝ። ይህ ናይል አካዳሚ ኔዚ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ እንደተለመደው ላይክና ሸር እያደረጋችሁ አማርኛን ከመሰረቱ እንዲሁም እንግሊዝኛ እና ሌሎችንም ቋንቋዎች በውስጥ መስመር መማር ለሚፈልጉ ሸር እና ላይክ እያደረጋችሁ አዳርሱልኝ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ የተመረጡ ቃላትን ማንበብ ለጀማሪዎች ቀላል እና ወሳኝ ትምህርት ነው የሚለው እዚህ ጋር እንደምታዩት የተለያዩ ቃላቶችን ነው ዛሬ ይዤላችሁ የመጣሁት እንዴት አድርገን ቃላትን መመስረት እንችላለን እንዴት አድርገንስ ማንበብ መጻፍ እንችላለን እንዲሁም እንዴት አድርገንስ ለሌሎች ሸር እያደረገ ልናዳረስ እንችላለን የሚለውን ደግሞ በግልጽ የማሳያችሁ ነው የሚሆነው ለመጀመሪያ ጊዜ አማርኛ እያስተማርን የምንገኘው ዛሬ አይደለም ከዚህ በፊትም ብዙ ትምህርቶችን ለቀናል። ዛሬ ግን በጣም ወሳኙና አስፈላጊ የሆነው ነገር ደግሞ በግልጽ እየነገርኳችሁና እያስተማርኳችሁ አብረን የምንቆይ የሚሆነው። አማርኛን ከመሰረቱ ለማንበብና ለመጻፍ ተቸግራችሁ ከሆነ ይህንን ቪዲዮ በስራ ተረጋ ብላችሁ መመልከት ትችላላችሁ። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁት ቢያንስ በትንሹ አማርኛን ሂንቱን ታገኙበታላችሁ። እንዴት አድርገን እንጽፋለን፣ እንዴት አድርገን እናነባለን። ከዚህ በፊት ተቸግረናል ብላችሁ የምታስቡ ልጆች ካላችሁ ረጋ ብላችሁ ተመልከቱ። እርግጠኛ ሆኜ በትንሹ የሆነ ነገር ታገኙበታላችሁ። የመጀመሪያ ስራችን መሆን ያለበት ምንድን ነው? ከዚህ በፊትም ቪዲዮ ላይ እንደምናገራቸው ንግግሮች አሁንም ተግባራዊ ልታደርጓቸውና ልትጠቀሙበት የሚገባ ነገር አንድ ሚስጥር አለ። እሱ ምንድን ነው? መጀመሪያ ስራችን መሆን ያለበት ነገር ፊደላትን በስርዓት ማወቅ ይጠበቅብናል። የመጀመሪያ ስራችን ማንኛውም ሰው ማንበብ የሚሞክር እንዲሁም ጭራሽ ማንበብ የማይችል ካለ ከዛም ደግሞ ትንሽ የሚሞክር ሰው ካለ የመጀመሪያ ስራው መሆን ያለበት ፊደላትን እያንዳንዱን ነጣጥሎ ማወቅ የመጀመሪያው ስራ መሆን አለበት። ለምን አንድ ሰው አገጣጥሞ ማንበብ የሚችለው ያሉትን ሰላሳ አራቱን ፊደላትና እንዲሁም ደግሞ ሰባት ሰባት ቤተሰቦቻቸውን እያንዳንዱን ከነ ድምፃቸው ለይቶ ማወቅ ሲችል ብቻ ነው። ከዛ ውጭ ግን እንዲሁ አንድን ወይም ሁለትን ፊደል እንኳ ቢቀረን ሌላውን አንብበን እነዛ ሁለት ፊደሎች ምን ያህል አፍራሽ እንደሚሆኑ ስታነቡ የምታገኙት ነው የሚሆነው። ስለዚህ የመጀመሪያ ስራችን አንደኛው እና የመጀመሪያው ህግ ምንድነው? የአማርኛ ህግ፣ አማርኛን አቀላጥፎ ለመጻፍ ለማንበብ የመጀመሪያው ህግ ምንድነው? ፊደላትን ነጣጥለን ማወቅ። የመጀመሪያው አንደኛው ህግ ፊደላትን ነጣጥለን ማወቅ ነው። ሁለተኛው ህግ ደግሞ ምንድ ነው? ፊደላትን ከየትኛው ቤተሰብ እንደመጡ ማወቅ ፊደላትን ከየትኛው ቤተሰብ እንደመጡ ማወቅ ሁለተኛው ህግ ነው። የመጨረሻውና ሶስተኛው በጣም አስፈላጊ የሆነው ነገር ደግሞ ምንድነው? ፊደላትን ከየትኛው ቤተሰብ እንደመጡ ካወቅነ በኋላ የመጨረሻውና አስፈላጊው ደግሞ ምንድነው የሚሆነው የፊደላትን ስንተኛ ድምጽ መሆናቸውን ማወቅ ነው። በጣም ብዙ ልጆች እየተቸገሩበት ያለ ለማንበብ ለመጻፍ በተለይ ሰው ነግሯቸው ለመጻፍ እንዲሁም ሰው ጽፎላቸው ለመመለስ የሚቸገሩ ልጆች አሁንም ድረስ እየተቸገሩበት ያለ ምክንያት ምንድነው? የፊደላትን ድምጽ ለይቶ አለማወቅ ነው። የፊደላትን ድምጽ ለይቶ ለማወቅ ደግሞ ዋናውና ወሳኙ ቁም ነገር ምንድነው? ፊደላትን ወደ ቁልቁል መቁጠር። ስንቆጥር ግን እያንዳንዳቸውን ቅርጻቸውና ድምጻቸውን ልናቅ ይገባል። ዝም መቅደብ መቁጠር አይደለም። ስንቆጥር በጣም አስተውሎት ያስፈልገዋል። በጣም ትኩረት ያስፈልገዋል። አማርኛ ቀላል ነው። ነገር ግን ካከበድ ነው ደግሞ ይከብዳል። እንድናቀለውም እንድናከብደውም የምናደርገው በራሳችን ያስተሳሰብ ሁኔታ ነው። ቀላል ነው ብለን ከጀመርነው ማንኛውም ነገር ቀላል ነው። ስለዚህ ማድረግ ያለብን ነገር ምንድን ነው? የመጀመሪያውና የመጀመሪያው ስራችን ፊደላትን ወደ ቁልቁል ስንቆጥር ቅርጻቸውና ድምጻቸውን ማወቅ ይጠበቅብናል። በትንሹ አንደኛ፣ ሁለተኛ፣ ሶስተኛ አምስተኛ ድምጾች የጋራ ቅርጽም የጋራ ድምጽም ባላቸው እነሱ በቀላል ሁኔታ መያዝ እንችላለን። ነገር ግን አራተኞች በከፊል እንዲሁም ስድስትና ሰባት ደግሞ ቅርጻቸው በጣም የተለያዩ ናቸው። እነሱን በድምጻቸው ማያዝ አስፈላጊ ነው። እነሱን ድምፃቸውና ቅርጻቸውን ወደ ቁልቁል እየቆጠርን ከያዝን አማርኛ ማንበብና መጻፍ በፍጹም አይቸግርንም፣ በፍጹም አያውቅተንም። ስለዚህ እሱን ደግሞ አሁን በግልጽ የማሳያችሁ ነው የሚሆነው እነዚህን እያነበሩ ቃላቶችን በዛ ውስጥ እንዴት አድርገን ነው ድምጸቱን እየለየን የምንሄደው እንዲሁም ደግሞ ስንተኛ ድምጽ መሆን ከዛ በተጨማሪ ከየተኛው ቤተሰብ የመጣ ነው የሚለውን አብረን እያየን ነው የምንሄደው እዚህ ጋር እንደምታዩት የመጀመሪያ አ ንሳው ይላል አይደለ? አንሳው ይላል። እዚህ ጋር አንሳው ሲል ምናነብ ምንችል ከሆነ እንዲሁን ልናነበው እንችላለን። ነገር ግን ማንብ የምንቸገርና መጻፍ የምንቸገር ከሆነ አ ማለት ስንተኛ ድምጽ ነው የማን ቤተሰብ ነው፣ ነ ማለት ስንተኛ ድምጽ ነው የማን ቤተሰብ ነው፣ እንዲሁም ሳ የማን ቤተሰብ ነው ስንተኛ ድምፅ ነው፣ ውም የማን ቤተሰብ ነው የሚለውን በግልጽ ማወቅ ይጠበቅብናል። አያችሁ የመጀመሪያ ስራ መሆን ያለበት ምንድነው? ፊደላትን በደንብ ማወቅ ይጠበቅብናል። በትንሹ የመጀመሪያ ፊደሎችን መለየት አለብን። በትንሹ በትንሹ የመጀመሪያ ፊደሎችን እያንዳንዱን ከሀ እስከ ፐ ከለየነ ከዛ በኋላ ያለው እየቆጠርን እንኳን መድረስ እንችላለን። ለምሳሌ አ ማለት የመጀመሪያ ድምፅ ነው አ የመጀመሪያ ድምፅ ነው እናውቀዋለን፣ አለቀ። ን ስንል ን የነ ቤተሰብ ነው። የነ ቤተሰብ፣ የነ ቤተሰብ፣ ን የሚለውን እንዴት እናገኘዋለን? ነው ዋናው። ትልቁ ሚስጥር እዚህ ጋር ነው። የነ ቤተሰብ መሆኑን አወቅነ፣ ነገር ግን ስድስተኛ ን መሆኑን እንዴት እናውቀው? ይህንን ለማወቅ ደግሞ ዋናው እና ጠቃሚው ጉዳይ ምንድን ነው? ን የኔ ቤተሰብ መሆኑን ካወቅነ ነ ኑ ኒ ና ኔ ን ስንቆጥር ስድስተኛ ላይ ራሱ ውስጥ ያስቀምጠናል። አያችሁ ምን ያህል ልዩነት እንዳለው። በዚህ ልክ ከተረዳነው አማርኛ በጣም ቀላል ነው። ስለዚህ ኢቨን የመጀመሪያ ስራችን መሆን ያለበት ፊደላትን የመጀመሪያ ፊደሎችን ማወቅ፣ ሲቀጥል ደግሞ የማን ቤተሰብ እንደሆኑ ማወቅ። አሁን እቺ ነ የምትባል ፊደል የነ ቤተሰብ እንደሆነች ካወቅነ ነን ከመጀመሪያው ጀምሪያ እስከ ሰባተኛው ስንቁጥር ስንቆጠር ስድስተኛው ላይ እናገኛታለን ማለት ነው። ከዚህ በመቀጠል ሳ ሳ ሳ ማለት የሰ ቤተሰብ ነው። የሰ ቤተሰብ ከሆነ መጀመሪያ ሰብለን ነው መቼም እንጀምረው፣ የመጀመሪያ ድምጽ እንጀምር። ሰብለን አይደለ ሰ ሱ ሲ ሳ አያቸው ስንተኛ ድምጽ ሆነች ማለት ነው? አራተኛ ድምፅ ሳ ምትለዋን እናገኘን። ስለዚህ እዚህ ጋር ፊደላትን አብረን እያወቅነ ነው የምንሄደው፣ አብረን እያወቅነ ነው የምንሄደው። ከዛ ው ው ማለት የወ ቤተሰብ ነው። የመጀመሪያ ማወቅ ያለብን የወ ቤተሰብ መሆኑን። ከዛ ው ሚለውን የት ጋር እናገኘዋለን? ወ ው ሁለተኛ ላይ እናገኘዋለን። እንዲሁም ደግሞ ስድስተኛ ላይ የምናገኘዋለን። ስለዚህ ይሄ ግን እዚህ ጋር የምታዩት ስድስተኛ ድምጽ ነው። ነገር ግን ሁለተኛም ቢሆን ችግር የለውም። እናንተ ሁለተኛውንም አንደኛ ስድስተኛውንም መጠቀም ትችላላችሁ ማለት ነው። ከዚህ ጋር ደግሞ አ ም ጣ ው አምጣው ይላል አይደለ? አምጣው ሊለውን እኔ ስለማቅ ነው አይደል የነበርኩት። እናንተ ማታነቡና ማትችሉ ከሆነ ይሄንን ለማንበብ ምን ማድረግ አለባችሁ? አ ማለት የአ ቤተሰብ ነች እናቃታለን አንደኛ ነች ም ስንል መቼ ም ከመቤተሰብ ውጭ አትጠራም የመቤተሰብ ነች ስለዚህ ይቺ የመቤተሰብ ስንተኛ ነች ብለን ለማወቅ ድምጿን ለማወቅ ምን ማድረግ አለብን መሙሚማሚ ምሞ ብለን ስንቆጥር ስድስተኛ ም እምትሏን እናገኛለን ስለዚህ ይቺ ፊደል ስንት ሆነች ማለት ነው ስድስተኛ ም ሆነች ማለት ነው ከዚህ ጋር ደግሞ ጣ ጣ ማለት የጠ ቤተሰብ ነች የጠ ቤተሰብ የጠ ቤተሰብ ከሆነች ይቺ ጣም ምትለዋን እንዴት እናገኛት? ነው ድምጿ ጣም ሚለው እንዴት እናገኝ እንችላለን? ጠጡጢጣ ስንል አራተኛ ላይ ጣም ሚለው እናገኘዋለን። ው እዚህ ጋር እንደገለጽኩላችሁ በዚህ መልክ የምናገኘው ነው የሚሆነው ማለት ነው። ስለዚህ ከዚህ ጋር ምናልባት ከፊደላት ማወቅ በተጨማሪ ደግሞ ቃል መመሰረት እንዲሁም ደግሞ አረፍተ ነገር ልንመሰረት እንችላለን። አንሳው ካልነ፣ አበበ እቃውን ሂድና አንሳው። አምጣው፣ አለሙ ሂድና አምጣው ውሰደው ያን ዕቃ ሂድና ውሰደው ማለት እንችላለን። ልክ በዚህ መልክ ደግሞ አረፍተ ነገር መመስረት እንችላለን። ቃሉ ከተሰጠን አንድ ቃል ከተሰጠን አረፍተ ነገር እንዴት እንመሰረታለን ለምትሉ ደግሞ ያን የተሰጠንን ቃል በሆነ አረፍተ ነገር አውድ ውስጥ በማስገባት ሙሉ ትርጉም የሚሰጥ አረፍተ ነገር መመስረት እንችላለን ማለት ነው። ይሄ ውሰደው ውሰደው ይሄ ደግሞ ሂ ዳ ለ ቅድም እንዳልኳችሁ ፊደላቶችን መጀመሪያ የማን ቤተሰብ እንደሆኑ መለየት ሲቀጥል ደግሞ ድምፃቸውን በመለየት በእንደዛ አይነት በቀላል ሁኔታ እያንዳንዱን ፊደል መለየትና ቃል መመስረት እንችላለን ማለት ነው። ሂዳለች ካልነ አልማዝ ወደ ቤቷ ሂዳለች ብለን አረፍተ ነገር ልንመሰርትበት እንችላለን። ሂዳለች ለሚለው አልማዝ ወደ ቤቷ ሂዳለች፣ አልማዝ ወደ ቤቷ ሂዳለች ብለን አረፍተ ነገር መመስረት እንችላለን። ከዚህ ጋር ደግሞ ተ ረ ከ ተረከበች። አሁን እዚህ ጋር ረ ማጥበቅ የለብንም ላለ አድርገን ነው የምናልፋት። ስለዚህ ተረከበች ካልነ ምን ልትረከብ ትችላለች? አስቴር የሆነ እቃ ከሱቅ ልትረከብ ትችላለች። ስለዚህ ተረከበች የሚለውን በዚህ መልክ አረፍተ ነገር ልንሰራበት እንችላለን። ነገርኳት። ኳት ነገር ነገር ኳት ምኑን አንድ ሰው ሄድና ይህንን ነገር እንደዚህ አድርጌ ብለህ ነገራት ብሎ ከላከህ ምን ልትል ትችላለህ ወይስ ምን ልትል ትቻለሽ ነገርኳት የተላኩትን ነገር ሁሉ ነገርኳት የተባልኩትን ሁሉ ነገርኳት ለማን ለየከሌ ሊሆን ይችላል ማለት ነው መጣለች መጣ ለ ቺ መጣለች ማን የሆነች ሴትዮ መጣለች ከየት ከሆነ ቦታ መጣለች እ መጣ ለሁ እመጣለሁ ዛሬ እመጣለሁ ነገ እመጣለሁ ከነገ በስቲያ እመጣለሁ ብለን ቃል ለማረፍተ ነገር ልንመሰርትበት እንችላለን። ሂዷል ሂዷል እዚህ ጋር እነዚህ ስምንተኛ ፊደሎችን ለማንበብ ወይም ለመጻፍ የምትቸገሩ ካላችሁ ደግሞ አራተኛ ፊደሎችን ካወጣችሁ በኋላ እግራቸው ላይ አግዳሚ ሲጨምሩባቸው ቋ የሚል ድምጽ ይሰጣቸዋል። ቋ የሚል ድምፅ ከሰጣችሁ ስምንተኛ ፊደል ነው ማለት ነው። ስለዚህ ይሄ የደዘር ዱዋ እንለዋለን ማለት ነው። እዚህ ጋ ደግሞ ኳ ብለናል። ስለዚህ በእንደዚ አይነት መልክ ማለፍ እንችላለን። ሂዷል ወደት፣ አበበ ወደ ገበያ ሂዷል። አስቴር ይቅርታ፣ ለወንድ ነው። ዷ ሂዷል የሚለው ለወንድ ስለሆነ አበበ ወደ ገበያ ሂዷል። አለሙ ወደ ቤቱ ሂዷል ብለን አረፍተ ነገር ልንሰራበት እንችላለን። አስገራሚ አስ ገራሚ አስገራሚ አስገራሚ ዛሬ አስገራሚ ሁኔታ አየሁ። ዛሬ አስገራሚ ነገር አየሁ። ትናንት አስገራሚ ነገር አይቼ መጣው። ዋናው አስገራሚ የሚለውን ቃል እንዴት አድርገን በአረፍተ ነገር አውድ ውስጥ ማሳለፍ እንችላለን ለሚለው በዚህ መልክ መስራት እንችላለን። እዚህ ጋር ደግሞ እንደምታዩት ምንድን ነው የሚለው ትርክ ትርክት፣ ትርክት፣ ትርክት ትርክት ማለት መጥፎ ትርክት ኦር ጥሩ ሊሆን ይችላል የመጥፎ ድርጊት ትርክቶች ሊሆን ይችላሉ። የጥሩ ነገር ትርክት ሊሆን ይችላሉ። ትርክት ማለት አፈታሪክ ማለት ነው። ት ም ክ ህ ት ትምክህት፣ ትምክህት፣ ትምክህት ሶ ሪ ያ ሶሪያ፣ ሶሪያ ብዙ ጊዜ ሶስተኛ ፊደልና የየፊደል የ ያ አብረን ስትመጣ እንደ አንድ ቃል ምን ወስድ አለነ ይህንን በጥንቃቄ መጻፍና ማንበብ አለባችሁ። ሶራ እንዳትሉ ሶራ ሳይሆን ሶሪያ ነው የምንለው። ስለዚህ የሶስተኛ ፊደል እና የፊደል የየፊደል ደግሞ አራተኛ ከመጡ ሁልጊዜም ጊዜ ምንድነው የምታረጉት? ሁለት ቃል ሁለት ፊደል ነው የምትጠቀሙት። ሶሪያ እንጂ ሶራ ማለት አይቻልም ማለት ነው። ከዚህ በመቀጠል ትናንት፣ ትላንት፣ ትናንት እያልን የምንጠቀመው ደግሞ እዚህ ጋር ብዙ ጊዜ ትላንት እያለ ነው የምንጠቀመው። ግን ኖርማል አማርኛ መዝገበ ቃላት ላይ ያለው ትናንት በሚል ብትይዙት አሪፍ ነው። ትናንት ትናንት ትናንት ሂጄ ነበር። ትናንት ይመጣል፣ ትናንት ሶሪ፣ ትናንት ይመጣል አይባልም፣ ትናንት መጥቶ ነበር በሚል አርፍተ ነገር ልንመሰርት እንችላለን። ከዚህ በመቀጠል ተጸጸቱ፣ ተጸጸትሁ፣ ተሰጸቱ፣ በሰራሁት ነገር ተጸጸቱ ባሳለፉት ህይወት ተጸጸትኩ፣ በማለት አረፍተ ነገር ልንሰራበት እንችላለን ማለት ነው። ከዚህ በተጨማሪ አማርኛን ቀለል ባለ ሁኔታ እያንዳንዱን በውስጥ መስመር እያስተማርን ነው የምንገኘው። ማንኛውም አማርኛ ከመሰረቱ ማንበብና መጻፍ ለተቸገረ ሁሉ ታላቅ መፍትኄ እየሰጠ እንገኛለን። አማርኛ እንዲሁም እንግሊዝኛ፣ ሌሎችንም ቋንቋዎች ጨምሮ እያስተማርን ነው የምንገኘው ከሰኞ እስከ ዓርብ በሳምንት ለአምስት ቀን እንዲሁም በቀን ለአንዳንድ ሰዓት ያክል በማታው እንዲሁም በቀኑ ፕሮግራም እያስተማርነ እንገኛለን። ብዙ ልጆችም እየተለወጡበት ይገኛሉ። እናንተም ይህ ቪዲዮ እንደደረሳችሁ ራሳችሁን በመመልከትና ለሌሎች ሸር በማድረግ በውስጥ መስመር ልዩ ገዛ በሚሰጠው ልትማሩ ልትገነዘቡና ራሳችሁን ልታውቁበት ትችላላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።